ሰላም ጤና ይስጥልን፣ እንዴት አላችሁ? ወደ ተመልካቾቻችን ፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ነው እየተከታተላችሁ የምትገኙት። ሳምንታዊ ውሃችን መሰናዶ ላይ ተገኘን። በዛሬ ሳምንታዊ ውሃችን መሰናዶ በስፋት አንድ ርዕሰ ጉዳይ እያነሳን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው በተለይ እንደ ሀገር በተለይ የመጠጥ ውሃ ሽፋናችንን ለማሳደግ እንደዚሁም የሳኒቴሽን ዘርፉን ለማዘመን የውሃና ኤነርጂ ሚኒስቴር ባለፉት ዓመታት በርካታ ስራዎች እየሰራ ነው የሚገኘው። በ2030 የመጠጥ ውሃ ተደራሽነትን በተለይ በከተሞች ሙሉ ለሙሉ ሽፋኑን ተደራሽ ለማድረግ ትኩረት ሰጥቶ ወይም ትልም ይዞ እየሰራ እንደሚገኝ ይታወቃል። ሂደቱ እንዴት ያለ ነው? አሁን ምን ደረጃ ላይ ነው የምንገኘው? በዚህ ሂደት ምን አይነት ተግዳሮቶች ገጠሙን? እነሱንስ በመፍታት ሂደት በቀጣይ ከማን ምን ይጠበቃል? በሚሉ ጉዳዮች ላይ ዛሬ እንግዲህ ውይይት እያደረግን ቆይታ የምናደርግ ነው የሚሆነው። ለዚህም እንግዲህ አንድ እንግዳ አጋብዤላችኋለሁ። እንግዳችን የውሃና ኢነርጂ ሚኒስቴር የመጠጥ ውሃ ሳኒቴሽን ዘርፍ ሚኒስትር ዴኤታ ክቡር አምባሳደር አስፋው ዲንጋሙ ናቸው። አምባሳደር ስለ ጊዜዎት ከልብ አመሰግናለሁ። እጅግ አድርጌ አመሰግናለሁ። መልካም። ቅድም እንዳነሳሁት በ2030 ሀገራችን ኢትዮጵያ በተለይ በከተሞች ደረጃ የመጠጥ ውሃ ሽፋንን ሙሉ በሙሉ ተደራሽ ለማድረግ ትልም ይዛ እየሰራች ነው። ሂደቱ ምን ደረጃ ላይ ነው የሚገኘው? እንዴት እየተጓዝን ነው? ከዚህ እንጀምር። እጅግ አድርጋ አመሰግናለሁ። በጣም መሰረታዊ ሆነ ጥያቄ ነው። ወደ መጠጥ ውሃና ሳኒቴሽን ዘርፍ በምንጣበት ጊዜ ዋና መነሻ ያደረግነው በሶስት ዶክመንቶች ላይ ነው ማለት ይቻላል። አንደኛው የአስር ዓመቱ መሪ ዕቅዳችን መነሻ አድርገን እንቅስቃሴ ጀምረናል። ሁለተኛ ከአስር ዓመቱ መሪ ዕቅዳችን የሚመነጭ የአምስት ዓመት በምርጫ ዘመኑ ደረጃ ላይ የሚቀመጥ መካከለኛ ዘመን ዕቅድ አስቀምጠናል። በሶስተኛ ደረጃ ኤስዲጂ የሚባለው ሰስተይናብል ዴቨሎፕመንት ጎል በ2015 ኢትዮጵያ ውስጥ ነው የተከናወነው እና በዚያን ጊዜ እንደ ሀገር የተቀበልናቸው ተግባራት አሉ ከመጠጥ ውሃና ሳኒቴሽን ጋር በተያያዘ ስለዚህ እነዚህ ሶስቱን ዶክመንቶች አንድ ላይ በማቀናጀት አቅም ፈቀደ መጠን በአገር አቀፍ ደረጃ እቅድ አስቀምጠናል። ከመጠጥ ዋና ሳኒቴሽን አንጻር ያው እንደሚታወቁ አብዛኛው ስራ በታችኛው እርከን ላይ በክልሎች የሚሰራ ቢሆንም፣ ግን እንደ ፌደራል መንግስት በክልሎች የሚሰራውንም በፌደራል ደረጃ በፌደራል መንግስት ባለቤትነት የሚከናወኑ ፕሮጀክቶችን አንድ ላይ አቀናጅተን አቅደን ነው ወደ እንቅስቃሴ ውስጥ የተገባው። የውሃው ዘርፍ ቅድ ያው ሁላችን እንደምናውቀው በመንግስት መንግስታዊ ያልሆኑና እንደዚሁም በእርዳታና ብድር በተለያየ ደረጃ ያለ አካል የሚሰራው ስራ ነው ብለን እንወስዳለን። ከሚኒስቴር መስሪያ ቤታችን አጠቃላይ እንቅስቃሴ በምንነሳበት ጊዜ በሃያ ሰላሳ ላይ ሁሉም ኢትዮጵያዊ ንጽሕናውን የጠበቀ ውሃ እንዲያገኝ፣ ሁለተኛ በተቻለ መጠን የሳኒቴሽን ዘርፉም እንደዚሁ በገጠር በከተማ ዜሮ ደረጃ ላይ ለማድረስ የምከድ ወይም መቶ መቶ ማለት ነው። ዜሮ ደረጃ ማለት ውጪ የሚጸዳዳ አካል እንዳይኖር፣ ንጽሕናውን የጠበቀ አካባቢ መፍጠር ላይ የተመሰረተ ስራ ይሰራል ይሄ እንግዲህ በአንድ በኩል መሮም አምባሳደር በስፋት እናነሳበታለን የመጠጥ ውሃ ላይ ትኩረት ወደ ሳኒቴሽን በኋላ እንሄዳለን በስፋት እናነሳዋለን እቺን ይመልሱልኝና በ2030 ያለማችሁት ትልም እስካሁን የተከደበት ሂደትን ለማሳካት ምን ያክል ተጉዘናል ማለት እንችላለን በጣም ጥሩ ኦኬ ከመጠጥ ውሃ አንጻር እንግዲህ ያው በስድስት ወር ሪፖርታችን ላይ ለመግለጽ እንደሞከርነው እስካሁን ድረስ የሰራነው ስራ ያው ሚኒስቴር መስሪያ ቤቱ በዚህ በአዲስ መልክ ከተቋቋመ ጊዜ ጀምሮ ሰፊ ስራ እየሰራ ያለበት ሁኔታ አለ። በጣም በርካታ ፕሮጀክቶች የመጠጥ ውሃውን በገጠርም በከተማ አካባቢ ላይ ለማስፋፋት እየተከደ ነው ያለው። በዚህ አካባቢ ላይ በምንወስድበት ጊዜ ገጠር ላይ በተለይ እንደ ሚኒስቴር መስሪያ ቤት በባለቤትነት የምንሰራው ፎከስ አድርጎ የሚሄደው በክላይሜት ሬዚሊንት አካባቢ ላይ ያሉ የህብረተሰብ ክፍሎችን ፎከስ ያደረገ ነው። በእነዚህ አካባቢዎች ላይ ዋናና መስረታዊ ችግር ነው ብለን የወሰድ ነው ሶርስ አይደንቲፊኬሽን ላይ ነው። ሶርስ ማለት የውሃ ሶርስ ማለት ነው። የውሃ ምንጭ በማይገኝበት ውሃ መስመር መዘርጋት አይቻልም። መጀመሪያ ፎከስ አድርገን እየሄድ ነው ምንጮችን እና የውሃ ሶርስ መገኛ መስመሮች ላይ ጥናት ማድረግ ነው። ከዚህ አንፃር በርካታ የግራንድ ወተር ፖቴንሻል ጥናት ላይ ተንቀሳቅሰናል። በክላይሜት ሬዚሊንት፣ በመንግስትም በግልም በእርዳታም በሚሰጡ አካባቢዎች ላይ የተሰሩ ስራዎች ላይ መገምገም ላይ ነው ፎከስ ያደረግ ነው። በእነዚህ አካባቢዎች ላይ ፎከስ ተደርጎ ጥናቶቹ ፌቨራብል የሆነ ውጤት ባስገኙበት አካባቢ ላይ የጉድጓድ ቁፋሮ ስራዎች ተካሂደዋል። እነዚህን ፎከስ አድርገን የሰራ ነው። ደቡብ ኦሞ ላይ ድርቅ በተደጋጋሚ የሚያጠቃቸው አርብቶ አደር አካባቢዎች ላይ ፎከስ አድርገናል። ቦረና ሰፊ የግራውንድ ወተር ኢንቨስቲጌሽን ጥናቶች ተደርገዋል። ከዚህ በፊት የተቆፈሩ አካባቢዎችን ሪፕሊኬት ለማድረግ ሞክረናል። ከዛ ወደ በሶማሌ ክልል አካባቢም እንደዚሁ ሰፊ የአርብቶ አደሩ አካባቢዎች ላይ ፎከስ ማድረግ ስለሚያስፈልግ ጥናት ያለባቸው አካባቢዎች ላይ ጥናቶቹን መገምገም ነው። ጥናት በሌለበት አካባቢ ላይ ጥናቶችን ማከናወን ነው። ከዛ በኋላ የውሃ ሶርስ የሚገኝበት ነው ብለን የአሰብነት አካባቢ ላይ ጉድጓድ ቁፋሮ ማድረግ ነው። ከዛ በኋላ የዲዛይን ስራ፣ የፊዚቢሊቲ ስዲ ስራ የመሳሰሉ ስራዎች አከናውንናል ባለፈው ሶስት አራት ዓመታት ውስጥ አሁን እነዚያ አካባቢዎች ውጤታማ የሆነ ኤሪያ ላይ በደረሱበት አካባቢ ላይ ጉድጓድ ቁፋሮ ጀምረናል። ሌላው በአፋር አካባቢ ነው። አፋር አካባቢም እንደዚሁ ድርቅ የሚያጠቃቸው ውሃ አጠር አካባቢዎች ናቸው እና ውሃ አጠር አካባቢዎች ላይ እንደዚሁም አይነት የግራንድ ወተር ኢንቨስቲጌሽን ስራዎች ተሰርቷል። ከዚያ በፊት በክልሉ የተጠኑ ጥናቶችን አይተን ወስደን በደንብ ሪቪው ማድረግ ጀምረን የሪቪው ውጤት ላይ የተመሰረተ አንዳንድ ፕሮጀክቶች ተገንብተዋል። ለምሳሌ ለመግለጽ ያህል በመንግስት በጀት የሚሰራ አፍደራ ላይ የስድስት ጉድጓዶች ቁፋሮ ስራዎች በክልሉ አፋር ውሃ ስራዎች ኮነሳሽ ድርጅት በኩል እንዲቆፈሩ አድርገናል። እንደዚሁም ምለ ከተማንና ሎጊያና ሰመራም አካባቢ ላይ ሰፊ የማስፋፋት ስራ ሰርተናል። የጉድጓድ ውሃ ቁፋሮ ላይ በተገኘ ውጤት ላይ ተመስርተን የግንባታ ስራዎች ተከናውኗል። በቅርብ የኛ ክቡር ሚኒስትራችን በተገኙበት እንዲመረቅ ተደርጓል። እንደዚሁም ሚላ የሚባለው ከተማ የውሃ እጥረት የነበረበት ስለነበር ጉድጓድ ተቆፍሮ በነበረው ጥናት መነሻ ግንባታው ተጠናቅቆ በቅርብ ምረቃ በቅቶ ህዝቡን አገልግሎት እየሰጠ ይገኛል። ይህንን ካልኩኝ ምናልባት ካለን ሰዓት አንጻር ደቂቃችን ስለማይፈቅድ ነው። መጀመሪያ ጥናት ነበረ፣ በትልቁ ትኩረት አድርጋችሁ ሄዳችሁት። በሁሉም የኢትዮጵያ ጫፍ በሚባል ደረጃ አሁን ፕሮጀክቶች እያነቃነቃችሁ ነው። ይሄ ሀሳብ በሚታይ መልኩ ለታሰበው ትልም ሃያ ሰላሳ እንደርስበታለን ላለው ትልም መዳረሻችን ነው። ቻሌንጅ አለን ብለን የምንወስደዋል፣ አንደኛ በጣም ከፍተኛ ቻሌንጅ እንደ ሚኒስቴር መስሪያ ቤት የገመገምነው ውሃ ሶርስ በሌለባቸው አካባቢዎች ላይ ውሃ ለማግኘት ቁፋሮ ማድረግ ያስፈልጋል ቁፋሮ ድርጅቶች አገር ውስጥ በስፋት የሉም አሁን በሆርን ኦፍ አፍሪካም በዋን ዎሽም የሚቆፈሩ በርካታ ፕሮጀክቶች አሉ አሁን ከሁለት መቶ አሁን በአጭር ጊዜ ውስጥ ከሁለት መቶ የማያንሱ የጥልቅ የውሃ ጉድጓድ ቁፋሮ ስራ እናከናውናለን። ለዚያውን ኮንሰልታንቶች መርጠናል። ኮንትራክተሮች ወይም ድሪለሮች ግን ያንሳሉ። ሌላው አንድም ኤሌክትሮሜካኒካል እቃ አገር ውስጥ የለም። ፓምፖች፣ ጀነሬተሮች፣ ወይዘርቲስ ሶላር ር ኤሌክትሪክ ድሪቪን ምንድነው ይሄ? በሙሉ ከውጭ ነው የሚመጣው። ይህም ከልሲ ጋር የሚያያዘው ኬሚካሎች እንደዚህ አብዛኞቹ ከውጭ ይመጣሉ ማለት ነው እና እነዚህ ጉዳዮች ኢሹ ሆኖብናል። ድሪሊንግም ላይ ኬዚንጎች አብዛኞቹ የብረት ኬዚንጎች ከውጭ የሚመጡ ናቸው። እነዚህ ኢሹ ሆኖብናል። መለዋወጫዎች ፊቲንጎች አገር ውስጥ የሚገኙ ውስን ናቸው። ይሄ አሁን አንድ ትልቅ ተግዳሮት ነው። እሄን ካልኩ ሌላው መታወቅ ያለበት ደግሞ ነገር አለ የኢትዮጵያ ሕዝብ በየአመቱ ሶስት ነጥብ ሁለት እስከ ሶስት ነጥብ ሶስት ሚሊዮን ነው የሚጨምሩ ይጨምራል እኛ አሁን ንጽህናውን የጠበቀ ውሃ በሁለት እጥፍ በላይ ከሚወለደው አንፃር ስናይ ሶስት ሚሊዮን ሳይሆን ማጠጣት አለብን። ስድስት እና ሰባት ሚሊዮን በአመት ማጠጣት ያስፈልጋል። ያንን ፔስ ጠብቀን ካልሄድን፣ ሌላው ይሄ ፖፑሌሽን ፕሬሸር አንዱ ቻሌንጅ የሆነ የሚሄድ ነው መሆነው ይሄ እንግዲህ መቋቋም ያስፈልጋል። ከዚህ በላይ ኤፈርት ማድረግ ያስፈልጋል። በየአመቱ ከፍተኛ የሆነ ውጭ ምንዛሬ ለዘርፉ መመደብ የግድ ይላል። በጣም በርካታ የሆነ በጀት መመደብ የግድ ይላል። ከኢንፍሌሽን ጋር ተያይዞ ከውጭ ከመጡ እቃዎች ጋር የሀገሩ ውስጥ ብቻ ሳይሆን የውጭውንም ኢምፖርት የምናደርገው ኢንፍሌሽን አለ። ይሄ ዋጋ ቮላታይል ሆኗል። እነዚህ መሰረታዊ የሆኑ የሴክተሩ ተገደሮቶች ናቸው። ይሁንና መንግስታችን በተቻለ መጠን እነዚህ ችግሮች አንደርስታንድ እያደረገ ችግሮችን ለመፍራት ጥረት እያደረገ ነው። እንደ ሚኒስትር መስሪያ ቤት ግን እነዚህን ተገዳዳሮች ሁሉ ተቋቁመን የተቻለውን ያህል ሴክተሩ ውሃ እንዲያቀርብ ጥረት እያደረግን ነው። በርካታ ፕሮጀክቶች አሁን እያስመረቅን ነው። አሁን በቅርብም እናንተ ያያችሁት ሰሞኑንም እየተመረቁ ያሉ አሉ፣ ቀጥለን የምናስመርቃቸው አሉ። ሌላው የሚኒስቴር መስሪያ ቤቱ በተለይ እንደ ዘርፍ ደግሞ የእናንተ ዘርፍ ስኬት ተብሎ የሚነሳው የሳኒቴሽን ዘርፍ ላይ ያመጣችሁት ለውጥ ነው። በተለይ በአምስት ዓመታት ከተሞች በተቻለ አቅም ግልም የአካባቢውን ንጽህና ጠብቀው እንዲሄዱ በማድረግ ሂደት ውስጥ በርካታ ስራዎች አሉ። ይሄ ደግሞ በአንድ ተቋም ወይም በውሃና ኢነርጂ ሚኒስቴር ብቻ ሳይሆን ከተለያዩ ሴክተሮች ጋር በምናበብ የምሰሯቸው ስራዎች ነው። እዛ ዘርፍ ላይ ምን ተገኝቷል? ውጪ የምጸዳዳ ሀይል እንዳይኖር ለማድረግ ዘመናዊ የሽንት ቤት ጉድጓዶች በየአካባቢው ላይ እንዲቆፈሩ በአንድ በኩል አዘ ዴሞንስትሬሽን መንግስት ፋይናንስ አድርጎ የሚሰራው ስራ አለ። ከዛ ባሻገር ግን በግለሰቦች ደረጃ ሁሉም አካባቢ ላይ ኢንፎርስድ የሚያደርግ የሽንት ቤት ቁፋሮ እንደሚኖር፣ ይህንንም ኢኖቬቲቭ በሆነ መንገድ መሄድ እንዳለብን ከጤና ጥበቃ ሚኒስቴር ጋር በጋራ አብረን እየሰራን ያለ ነው። ስራ አለ። ከዛ ውጪ በሀያ ሶስት ከተሞች አዲስ አበባንም ጨምሮ ዘመናዊ የፌካል ስለጅ ትሪትመንት ፕላንት የሚገጠምለት ወይም የሚሰራለት ስራ ሽንት ቤቶችን ከየቦታው ላይ ወስዶ አንድ ቦታ ላይ ትሪት አድርጎ ስለጁን ለብቻ መለየት ውሃውን ንጽናውን በጠበቀ መልኩ ደግሞ ወደ ላጎን ማስገባት ላይ ያለመ ፕሮጀክት ነው። አዲስ አበባ ላይ ደግሞ ወስት ወተር ትሪትመንት ፕላንቱንም ተክሎ በተለይ በኢስተር ደካችመንት አካባቢ ፊሳሾችን ከየ ላይ ወስዶ በከፍተኛ ደረጃ በፊት ቃልት አካባቢ ላይ ሰራ የነበረውን ዘመናዊ ባደረገ መልኩ ካፓሲቲውን በመጨመር የሚሰራ ስራ ነው። ከዛም ባሻገር በእነዚህ ሀያ ሶስት ከተሞች የፓብሊክ እና ኮሙናል ሽንት ቤቶች በዘመናዊ መልኩ ውሃ ተገጥሞላቸው ፍላሽ በሚደረግ ሁኔታ እንዲሰሩ አቅጣጫ አስቀምጠን እየተከደ ያለበት ሁኔታ አለ። ለዚህም ከዓለም ባንክ ኦልሞስት ወደ 795 ሚሊየን ተጨማሪ ከተደረገው በጀት ጋር ተያይዞ ተመድቦ ዛሬ አሁን ስምንተኛ ዓመቱ ላይ ደርሷል። አንክ በሁለት ዓመት ውስጥ የሚጠናቀቅ ፕሮጀክት ነው። ከዚህ በኋላ ሰፋ ያለ ስራ እየተሰራ ያለበት ሁኔታ አለ። ከዛም ባሻገር ከየቤቱ የሚሰበሰበውን ሽንት ቤት ትሪት የሚያደርግ እስካሁን ድረስ ይመጠጥና ሜዳ ላይ ነው የሚጣለው። ያ ሜዳ ላይ የሚጣለው የምጣለውን ዋን ኦር አዘር ዌይ የሄልዝ አዛርድ ነው። ኢትዮጵያ ውስጥ ከስልሳ እስከ ሰማንያ ከመቶ የመነው ኮሙኒኬብል ዲዚዝ ከውሃ ጋር የተያዘ አይዘር እጃችን ከውሃ ጋር የተያዘ ነው ስንል የቆሸሸ ውሃ። የሚቆሸሸው ውሃ ደግሞ ሽንት ቤት ውሃ ፐርኮሌት አድርጎ ወደ ግራውንድ ውስጥ ይገባል፣ ተጠርጎ ደግሞ ወደ ወንዝ ይገባል። ያንን ሰው ይጠጣል። ሳይክሉ እንደዚህ ነው። ሆኖ እሱን ያስቀርልናል ማለት ነው። እጅ ከታጠበ ሰው በሽታ ይድናል። የምተላለፍ በሽታ እንዲቀንስ ይደረጋል እና ለጤና ሚኒስቴርም ጠቃሚ ለእኛ ሴክተርም ጠቃሚ የሆነ መሆኑ የቅንጅቱ ስራ የሚያሳይ ነው። ተመጋጋቢ ነው፣ ተመጋጋቢ ነው። እንዴት ተጠናክሮ ይቀጥል? እዚህ ላይ እንግዲህ አሁን እነዚህ ከተሞች ላይ የጀመርናቸው ስራዎች በአብዛኛው በሚቀጥለው አንድ አመት ሁለት አመት ውስጥ ይጠናቀቃሉ ብለን ነው የምናስበው። በአንድ አመት ተኩል ውስጥ ቀድሞም ይጠናቀቁ አሉ። አሁን ወደ ጨረታ እየገቡ ያሉ እንደዚሁ በአንድ አመት አንድ አመት ተኩል ላይ ይጠናቀቃሉ ብለን እናስባለን። የአዲስ አበባም እንደዚሁ ይጠናቀቃል ማለት ነው። ስለዚህ ይሄ እንዲቀጥል ለማድረግ ከነዚህ የወሰድናቸው ትምህርቶች በቀጣይ ሂደት በግሉም ዘርፍ ተሳትፎ እንድቀጥል ለማድረግ ጥረት እናደርጋለን። ፖሊሲያችንን መቀየር ያስፈልገናል ማለት ነው። ከዛ አንጻር ፖሊሲውን አሁነ ስ ሪቫይዝ እያደረግን ነው ያለ ነው። ከመጠጥ ውሃውም አንፃር ከሳኒቴሽኑም አንፃር እነዚህ ማይክሮፋይናንስ ኢንስቲቱሽኖች፣ የግሉ ዘርፍ ፋይናንስ እያደረገ የምሰራው ስራ እንድጠናከር ለማድረግ አሁን ለምሳሌ ከተሞች አካባቢ ላይ ውሃ እጥረት ባለበት አቅም ያላቸው ሰዎች ባሉበት አሁን እንደሚደረገው ማለት ነው። አሁን አንድ ሪል ስቴት የሚገነባ አካል እዛው አካባቢ ላይ ጉድጓድ ይቆፍራል። ጉድጓድ ቆፍሮ ውሃ ይሰጣል። ለዋይኖት ምድል ክላስ ያለበት አካባቢ ላይ በውሃ በትክክል መድረስ ካልቻለ ለምንድን ነው የግሉ ዘርፍ አሁን በሃይላንድ ላይ የገዛን አይደል ታፕ የተደረገ ውሃ ለምንድነው ወስዶ የማይሸጠው በሜትር ኩብ። አሁን አንድ ሜትር ኩብ ከሀያ ሺ ብር ያላነሰው ነው የምናወጣው አንድ ሊትር በሀያ ብር እየገዛን ማለት ነው። አንድ ሊትር በሀያ ብር እንገዛለን። አንድ ሊትር ማለት አንድ ሺ አንድ ሜትር ኩብ ማለት አንድ ሺ ሊትር ማለት ነው። ሀያን በሺ ብታባዛ 20 ሺ ማለት ነው። እንደዛ እያደረገን እየጠጣን አይደል። ስለዚህ አንድ ሀብት ያለው ባለ ሀብት የኢንቨስትመንት ዘርፍ አድርጎት ሁለት መቶ ሜትር ጉርጓድ ቆፍሮ ሦስት መቶ ሜትር ጉርጓድ ቆፍሮ ጥራቱን ያስጠብቆ ውሃውን አውጥቶ ለዛ አካባቢ ህብረተሰብ ማድረስ ያልቻልበት አካባቢ ላይ ቢያደርስ ዋጋውን በሚያስመልስ ትርፉን በጠበቀ መልኩ ከመንግስት ጋር ተደራድሮ መሸጥ ይችላል። ምንም ችግር የለውም። ሌላዎች አካባቢዎች ላይ እየተደረገ ነው። ይሄ ማለት በአጭር ጊዜ ውስጥ ኢኖቬቲቭ በሆነ መንገድ እንሄዳለን እና ሳኒቴሽንን በዚህ አይነት መልኩ ነው አሁን ሳኒቴሽን አብዛኞቻችን ቤቶቻችን ላይ ሰብቲክ ታንክ ግቢያችን ላይ እንገነባለን። አቅም ያለው ሰብቲክ ታንክ በማይበር አንድ አካባቢ ላይ የሚኖሩ ሰዎች የጋራ ሰብቲክ ታንክ ሰርተው ዲዛይኑን ከከተማ አስተዳደር ወስደው እንትን ካደረጉ ውሃ ሲስቴማቸው ላይ ከገባ በሚሞላበት ጊዜ ይመጠጥና ስለ ትሬትመንት ፕላንቱ ላይ ይታጠባል። እንትን ማነው ሰፓሬት ይደረጋል፣ ትሪት ይደረጋል እና ስለዚህ አሁን ሌሎች ሀገሮች ወደ ደረሱበት መንግስትን መጠበቅ ብቻ ሳይሆን መንግስት የቻለውን ቅዳዳ እየደፈነ እንደዚህ በጋራ ኢኖቬቲቭ ሆነ መንገድ ከድን አይ ቲንክ የተሻለ በአጭር ጊዜ ውስጥ የሚፈለገውን ሽፋን መድረስ ይቻላል። አምባሳደር ክልብ አመሰግናለሁ። ለጊዜት እንም አመሰግናለሁ። ወደ ተመልካቾቻችን ሳምንታዊ ውሃችን መሰናዶ በዛሬው መሰናዶ እንግዲህ በስፋት የተመለከተው የውሃና ኤነርጂ ሚኒስቴር በተለይ የመጠጥ ውሃና ሳኒቴሽን ዘርፉ በ2030 እደርስበታለሁ ብሎ ያስበውን እቅድ ለማሳካት ምን አይነት ሂደቶች ተኪዷል? ምንስ ጉድለቶች ነበሩ? በቀጣይስ ይህንን ጉድለቶች አጠናክሮ የተሻለ ትልሙ እንዲሳካ ከማን ምን ይጠበቃል የሚሉ ጉዳዮችን ያነሳንበት መሰናዶ ነበረ። ሳምንት በሌላ መሰናዶ እንጠብቃችኋለን። ጎንጉሱ ነኝ። ጤና ይስጥልኝ።